ተናግረን ነበረ፣ በተግባር አይተናል። ማነችቺ ሴትዮ? ይጣራልን፣ በህግ አምላክ፣ በህግ አምላክ። ቡራ፣ ማንን ይዞ ነው የመጣው? ደግሞ ቂጧን አፈንድ ዳብናል። ምን አስባ ነው? ቡራ፣ ተው እንጂ ታው። ስንወድ ወንድማችን እንደዚህ ማድረግ ጥሩ ነው እንዴ? ኢዝ ኖት ፌር፣ ኢዝ ኖት ፌር ቂጧን ጭራሽ አፈንድዳኛ ላይ እረ ኖት ፌር እንዴ! ምንድን ነው እየተደረገ ያለው? በህግ አምላክ ይሄ ነገር ይጣራለን። በህግ አምላክ በህግ አምላክ ብለናል፣ ይሁላችሁ። እኔ ነግሬያቸው ነበረ፣ ብሩክ ሴት ይዞ ይመጣል ብዬ ማለት ነው። እና ይኸው ይዞ መጣ። ምን እናደርግ አሁን? ውዶቼ ምን ማድረግ እንዳለብን ብቻ ነው የምትነግሩኝ። ምን ሀይሚን ለማጨለል ነው? ምን እየተደረገ ነው? ብሩክ ግን ለመስመር የሰዓት ካልመሰለህም እንዴ በንድ ነው በዝን ያክል እንደዚህ ምን በድላ ነው? ይቺ ሀይሚ ምን አደረገች? ልዕልታችን አሁን እምባ ይመጣ ነው። እኔ ከማልቀሴ በፊት ግን ይሄ ነገር ይጣራልኝ። መጀመሪያ ዘመድ ነች ያቺ ሶስና ናት ማን ነች ማን ነች አልገባኝም። እኔ አልገባኝም እ